ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የህይወት ቲቪ ተመልካቾች ደምሰነበታችሁ። ዛሬም እንደተለመደው አንድ መጽሐፍ ይዘን መጥተናል። ከኔ ጋር አብረው የሚቆዩ ወንድሞች አሉ። ወንድም ግርማ በቀለ እንዲሁም ወንድም ኤፍሬም ለገሰ አብረውኝ አሉ። ዛሬ ይዘን የመጣላችሁ መጽሐፍ የማደሪያው ድንኳን የተሰኘ መጽሐፍ ነው። ይህ መጽሐፍ ሰባ ሁለት ገጾች ያሉት እንዲሁም በጃን ሮው የተጻፈ ነው። ሆላንዳዊ ጸሐፊ ነው። ይሄ መጽሐፍ በምድረ በዳ የነበረችው ድንኳን በውስጡ ያሉትን እቃዎች በተመለከተ መንፈሳዊ ትርጉማቸውን ጭምር በሚገርም ሁኔታ የተጻፈ መጽሐፍ ነው። መጽሐፉ ላይ ያለው ተርጓሚ ስዩም ያሜ ነው። አሳታሚ የእውነት ቃል አገልግሎት ነው። የመጨረሻው እትም አራተኛ ደርሷል። በ2011 በኛ አቆጣጠር እየታተመ ነው። ዛሬ በዚህ ውስጥ ያሉትን መጽሐፍቶች ወይም በዚህ ውስጥ ያሉትን እውነቶች እያነሳን ዋና ዋና የሆኑትን ሀሳቦች ወደ እናንተ እናቀርባለን ማለት ነው። እናንተም ከኛ ጋር እንድትቆዩ በጌታ ፍቅር እንጋብዛለን። መነሻ አድርጌ የማቀርበው ጥያቄ በመጽሐፍ ቅዱስ ውስጥ የተለያዩ ስያሜዎች አሉ። የመጀመሪያው ትም ደብተራ ኦሪት ትል እንደነበረ መጽሐፉ አይቻለሁኝ። አሁን ያለው የመጨረሻ ውትም ግን የማደሪያው ድንኳን ነው የሚለውና ስያሜው ከየት መጣ? የስያሜው ትርጉምስ ምንድን ነው? ለምንስ መቀየር አስፈለገ? የሚሉትን በመጀመሪያ እንደ መነሻ እናነሳለን። ከዛ ወደሚቀጥለው ጥያቄ ሄዳለሁ ማለት ነው። ከወንድም ግርማ ልጀምርና እንቀጥላለን። እግዚአብሔር ይመስገን። እንግዲህ ይሄ የማደሪያው ድንኳን የሚለው መጽሐፍ በመጀመሪያ ደብተራ ኦሪት ተብሎ የታተመ መጽሐፍ ነው። በእውነት ቃል አገልግሎት የስነ ጽሁፍ አገልግሎት ታሪክ ውስጥ የመጀመሪያው መጽሐፍ ነው። እና በተለይ በምድራችን፣ ስለዚህ ስለ ማደሪያው ድንኳን ትርጉም ማወቅ ከጥላው ወደ አካሉ ሰዎችን ለመምራት፣ ከብሉይ ኪዳን ወደ አዲስ ኪዳን እውነት ሰዎችን ለማድረስ፣ ማለትም በብሉይ ኪዳን ከተገለጹ ምሳሌዎች ወደ ክርስቶስ ሰዎችን ለመምራት ጠቃሚ እንደሆነ ታስቦ የቅድሚያ እድል የተሰጠው መጽሐፍ ነው። ክብር ለጌታ ይሁን። የማደሪያው ድንኳን ምንድናት በምንልበት ጊዜ እግዚአብሔር በእስራኤል በሕዝቡ መካከል እንዲተከል ለራሱ ማደሪያ እንዲሆን ይሰራ ዘንድ ያዘዘው ቤት ነው፣ የድንኳን ቤት ነው። ስለዚህ ነው የማደሪያው ድንኳን የሚል መጠሪያ የተሰጠው። በመጽሐፍ ቅዱስ ውስጥ ያሉትን የተለያዩ ስያሜዎች በተመለከተ መጽሐፏ ራሷ በቅድሚያ ታስተዋውቃለች እና እንዲሁ አንዳንዶቹን ለመግለጽ ያህል በገጽ አራት ላይ በደንብ ተደርጎ ቀርቦልናል። የመጀመሪያው ድንኳን በሚለው ቃል ይጠቀማል እና የመገናኛው ድንኳን ይላል ዘፀዓት ምዕራፍ 27 ቁጥር 21 ላይ ለምሳሌ ለመጀመሪያ ጊዜ የምናገኝበት ቦታ ነው። እንደዚሁም ደግሞ የምስክሩ ድንኳን ይላል። ማደሪያ ደግሞ በሚለው ቃል ስንሄድ የእግዚአብሔር ማደሪያ፣ የምስክሩ ማደሪያ ተብላ ተጠርታለች። መቅደስ በሚል ቃልም ይጠራታል። ከዚህ አኳያ የእግዚአብሔር መቅደስ፣ እንደዚሁም በአዲስ ኪዳን መጽሐፍ በዕብራውያን ዘጠኝ ላይ የዚህ ዓለም የሆነ መቅደስ ተብላለች። ይህም ብቻ ሳይሆን በአራተኛ ደረጃ ቤት በሚለው ቃል ደግሞ የእግዚአብሔር ቤት ተብላ በመጽሐፈ መሳፍንት ምዕራፍ 18 ላይም ቀርቦልናል። እንዲሁም በተለያየ ቦታ እና በምድረ በዳ የነበሩት እስራኤላውያን በመካከላቸው እንዲተከል እግዚአብሔር ለራሱ መገለጫ ይሆን ዘንድ ያዘዘው ቤት ነው፣ የማደሪያው ድንኳን ማለት ነው። ስያሜው ይሄንን ይመስላል። ግን በዚህ መጽሐፍ ላይ ደብተራ ኦሪት የሚል ቃል ተጠቅመናል ርዕሱን ይሄ ነገር ብዙ ጥያቄ ፈጥሮ እንደነበረ ምናልባት ታስታውሳላችሁ። ለምን ደብተራ የሚለው ቃል የሚታወቀው እኛ ሀገር የሆኑ አገልጋይ የአገልጋይ ስም እንደውም ከሞራል አኳያ ደግሞ ሌላ ስራ የሚሰሩ ባዕድ ነገር የሚያደርጉ ሰዎችን የሚመለከት ነው እና፣ ግን ትርጉሙ በቀጥታ ደብተራ የሚለው ቃል በግዕዙ ድንኳን ማለት እንደሆነ ግልጽ ነው። ስለዚህ ደብተራ ኦሪት ማለት የኦሪት ድንኳን ማለት ነው። ትርጉሙ በእኛ ሀገር ባለው የማደሪያው ድንኳንን ለማሳየት ጥቅም ላይ ውሎ የኖረ ስለሆነ ሀገራዊ ቅርጽ ለመስጠት የተጠቀምንበት ነው። ግን በኋላ ብዙ ሰዎች ኮንፊውዝድ ስለሆኑ ርዕሱን መቀየር አስፈለገ። ትውፊቱ ራሱ ሌላ ስያሜ ስለሚሰጥ ሌላ ትርጉም ነው የሚሰጠው፣ ለዛ ከዛ አኳያ ተቀየረ ማለት ነው። የማደሪያው ድንኳን የሚለው በጣም የተሻለ ሆኖ ስለተገኘ ነው። እግዚአብሔር ይመስገን እንዳነሳኸው፣ ያው በኛ ሀገር ደብተራ ሲባል ሌላ ስያሜም ስላለው መቀየሩ በጣም ወሳኝ ነው። ሰዎችንም ኮንፊዝ ከማድረግ እንደዚህ ግልጽ የሆኑ ርዕሶችን መስጠት ለመጽሐፍ በጣም ወሳኝ ነው ብዬ አስባለሁ እኔም በምድረ በዳ የሚጓዘው ህዝብ እንደሚታወቀው በሚሊዮን የሚቆጠር ህዝብ ነው አይደለ? በጣም ብዙ ህዝብ ነው። በአስራ ሁለት ነገድ እየተከፈለ ነው ተጉዘው፣ ልክ ሲያርፉ ሶስት ነገድ በምስራቅ፣ ከዛ በደቡብ፣ ከዛ በምዕራብ ሶስት ሶስት እየሆኑ ነው የሚቀመጡ፣ ከዛ በሰሜን። እንደዚህ ነው አሰፋፈራቸው። እዛው ወስደው በመሀል ላይ ድንኳኑን ይተክላሉ ማለት ነው። በህዝቡ መካከል ድንኳኑ የመተከሉ ወይም የመገኘቱ የመታየቱ ሁኔታ ምን ሊያመለክት ይችላል? ከመንፈሳዊ አኳያ በተለይ ይህንን ብናነሳ ወንድም ኤፍሬም ጥሩ ነው ብዬ አስባለሁ። እግዚአብሔር ይመስገን። በእርግጥ በበረሃ ላይ ለሚጓዝ ህዝብ ተስፋው እግዚአብሔር ነበረ። ህዝቡን በዚህ በየ አራቱ አቅጣጫ ከሰፈረ በኋላ በመካከላችሁ አድራለሁ ያለው እግዚአብሔር እርሱ በመካከላቸው ያድርና ይህ ቅድም ስናነሳው የነበር ነው። የማደሪያው ድንኳን የሚለው ቤቱ ሲጠናቀቅ የተሰጠ ስያሜም አይደለም። ቤት ሲጠናቀቅ የተሰጠ ስያሜ ሳይሆን በአዳሪው እግዚአብሔር ስለሆነ የእግዚአብሔርን ባህሪ ነው የሚወርሰው። እግዚአብሔር በየትኛውም እኛ ስሞች ብለን በምንጠራው ሁሉ ተግባሩ የተገለጠበት እንጂ ስሙ ገሌ ነው በሚል የወጣ አይደለም። ልክ እንደዛው ይሄ ቤትም በአዳሪው በእግዚአብሔር በሚያድርበት በእርሱ ነው። ስለዚህ የማደሪያው ድንኳን እንዲባል ያስቻለው ሰዎች በዙሪያው ይሰፍራሉ፣ እግዚአብሔር ደግሞ በመካከል ያድራል። ስለዚህ ለዚህ የማደሪያው ድንኳን የሚለውን ያሰጠው ይሄ ነው፣ እግዚአብሔር በመካከል ማደሩ። ስለዚህ እግዚአብሔር መሪ ነው፣ ሲጓዝ ይጓዛሉ። እግዚአብሔር ሲነሳም ሁሉም በዙሪያው ያሉት ያዩታል። ደግሞም እግዚአብሔር ሲያርፍም እነሱ ከሰፈሩ ካረፉ በኋላ ደግሞ እርሱ በመካከል ያድራል። ሂደቱ በዚህ ሁኔታ እንደነበረ እንረዳለን። መጽሐፍ ቅዱስም ይህንን ክፍል በስፋት የሚነግረን በተለይ ዘኍልቁ 17፡4 ላይ ነው። የእግዚአብሔር ማደሪያ ድንኳን ተብሎ ተገልጧል። የምስክሩ ድንኳን ተብሎ የተገለጠው ታቦቱ የምስክሩ ታቦት ስለሚባል ከዛ ጋር ተያይዞ ታቦቱ በዛ በድንኳኑ ስለሚያድር የምስክሩ ድንኳን ያስባለው የታቦቱ በዛ መሆን ነው። የማደሪያው ድንኳን ያስባለው ደግሞ እግዚአብሔር በዚያ ማደሩ ነው። ስለዚህ ይህንን የሚያሳየን በዛ ክፍል ላይ በጣም ጥሩ፣ በዛ ህዝብ በመካከሉ እግዚአብሔር ያድራል። አሁንም ቢሆን እኮ በአዲስ ኪዳን ይህንኑ ነው አይደለም፣ የሚያሳየው ሁለቱ ወይም ሶስቱ ናቸው በስሜ በሚሰበሰቡበት በዛ በመካከል ማለት ነው አይደለም እና እግዚአብሔር ሁል ጊዜ በብሉይ ኪዳንም ይሁን በአዲስ ኪዳን በሰዎች መካከል ሊያደር ይፈልጋል። ደግሞም ያ መቅደስ በእስራኤል ዘንድ በመካከላቸው በተሰራለት መቅደስ እንዳደረው ሁሉ ኢየሱስ ደግሞ መጥቶ በህዝብ መካከል ተመላለሰ። አሁንም ቢሆን በስሙ በመካከላችን አለ ማለት ነው። ይሄ በጣም የመጽሐፍ ቅዱስ መርህ ነው ያሉ አጥቢያዎች፣ ጉባኤዎች፣ ወይም ሰዎች ክርስቲያኖች የሚሰበሰቡበትን ቼክ ማድረግ ይችላሉ። በመካከላችን ማን ያለው መካከለኛውን ስፍራ ማን የያዘው ዋናውን ማነው የተቆጣጠረው የሚለው ማለት ነው እና በምድረ በዳ እንኳ ጭምር እግዚአብሔር መካከሉን ስፍራ ነው የያዘው። አዲስ ኪዳንማ እንዴት መካከሉ አይገባው? ይህንን ልናስተውልበት የሚገባ ሀሳብ ነው ብዬ አስባለሁ። ወደ ሁለተኛው ጥያቄ እሄዳለሁ። አሰራር አለ በምድረ በዳ ውስጥ እንደዚህ አይነት ድንኳን ወርቅ ይበዛዋል አለ ድንኳኑ። በሚጓዝ ህዝብ፣ ምንም ኑሮውን ያልመሰረተ ማህበረሰብ ይህን የመሰለ ድንኳን ይኖረዋል ብሎ መገመት በጣም የሚገርም ነው እና የተሰራበት አሰራር የሰሩበት ወርቁ ማቴሪያሉ ከየት ነው የተገኘው? ምክንያቱ እየተጓዙ ነው ያሉት አሰራሩ ንድፈ ሐሳቡ ኢንጂነር፣ በምድረ በዳ እንዴት ሊመጣ ይችላል? እና ማቴሪያሉ ከየት ነው የተገኘው? አሰራሩንስ ከየት ነው የተማሩት? ማነው ያሳያቸው? የሚለውን ወንድም ግርማ ብታነሳው ጥሩ ነው። መልካም ነው። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር በህዝቡ መካከል እንዲያድርበት የሰጠውን ይሄንን የማደሪያ ድንኳን አሰራር ራሱ ያሳየው እግዚአብሔር ነው። እና ዘጸአት ምዕራፍ 25 ቁጥር አርባ ላይ እንደምናነባው በተራራ ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ የሚል መመሪያም ጭምር ሰጥቶታል ለሙሴ። እና ሙሴ ወደ ሲና ተራራ ወጥቶ ለአርባ ቀን በቆየበት ጊዜ የዚህን የመገናኛውን ድንኳን የማደሪያውን ድንኳን አሰራር የተቀበለው ከእግዚአብሔር ነው። የመጀመሪያው ነጥብ ይሄ ነው፣ አሰራሩን በተመለከተ መረዳት ያለብን ማለት ነው። ዛሬም የእግዚአብሔር ቤት ስራዎች በአዲስ ኪዳን በቃሉ መሰረት መሆን እንዳለበት እንደው እግረ መንገዳችንን ለመረዳትና ለመጠቆም ያስችለናል ማለት ነው። ከዛ በመቀጠል ያው ለሰማያዊ ነገር ምሳሌ የሚሆኑ እቃዎች ምን ምን እንደሆኑ የወሰነውም ራሱ እግዚአብሔር ነው። የተለያዩ ናቸው። ወርቅ ብቻ አይደለም፣ ብዙ እቃዎች አሉ። የመቅደሱ ስራ እንዲሰራበት፣ የመገናኛው ድንኳን እንዲሰራበት የሚያስፈልጉ ማለት ነው። እንዲሁ ለመጀመሪያ ያህል አጠር አድርጎ ወርቅ አለ፣ ብር አለ፣ ናስ አለ። ይሄ ከብረት ነገሮች እነዚህ ናቸው። እንዲሁም እንደ ጨርቅ ከሆኑ በፍታ ነጭ በፍታ አለ ከዚያ ሰማያዊ ሐምራዊ እና ቀይ ግምጃ እነዚህ በአንድ በኩል አሉ። በሌላ በኩል ደግሞ ለድንኳኑ ጣሪያ ስራ እንዲሆን አሁንም ነጭ በፍተ አለ። ከዚያ የፍየል ጠጉር እና ቆዳዎች ደግሞ ያውራ በግ ቆዳና ያቆስጣ ቁርበት ቆዳ አለ። እነዚህ ሁሉ እንዲመጡ ታዘዋል። ከዛ ውጭ ለሌሎች የተለያዩ አገልግሎቶችም የሚሆኑ ነገሮች ተካተዋል። በተለይ ግን ራሱ የመገናኛው ድንኳን የሚቆምበት አብዛኛውን የድንኳኑን ስራ የሚሰራበት እንጨት ነው። እሱም የግራር እንጨት በብዛት አስፈልጓል። እነዚህ ነገሮች እንዲቀርቡ ተደርገዋል። ከዛ ውጭ ለመቅደስ ስራዎች የሚሆኑ ዘይት፣ የቅባት፣ የወይራ ዘይት፣ እጣን የመሳሰሉ ነገሮችም አብረው እንዲመጡ ተደርጓል። እነዚህ ነገሮች ከየት ተገኙ የሚለውንም ነገር መረዳት እንችላለን። ከግራር እንጨቱ በቀር አብዛኛው ከግብፅ የወጣ ህዝብ ነው እና ወደ ምድረ በዳ መጥቶ የኤርትራን ባህር ተሻግሮ ምድረ በዳ መጥቶ የሰፈረ ህዝብ ነው። ስለዚህ ከግብፅ ይዘውት የመጡት ነው፣ አብዛኛው በተለይ ወርቁ ብሩና ናሱን በተመለከተ እግዚአብሔር በግብፃውያን ፊት ሞገስ ስለሰጣቸው የበዘበዙት እንደሆነ ይናገራል። እንዲሁ ለማንበብ ያህል ዘጸአት ምዕራፍ 12 ቁጥር 35 ስናነብ የእስራኤል ልጆች ሙሴ እንዳዘዘ አደረጉ፣ ከግብፃውያንም የብርንና የወርቅን ዕቃ ልብስንም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስ ሰጠ፣ እነርሱም ግብፃውያንም በዘበዙ ይላል። ስለዚህ ይሄ አለ እና ይሄ በኋላ ላይ እንዴት ነው ህዝቡ እንዲያመጡ እዘዝ ብሎት ስለነበረ ዘጸአት 25 ላይ እንዴት ነው ያመጡት? በፈቃዳቸው ነው የሚሰጡት። ኦሪት ዘጸአት ምዕራፍ 35 ላይ ነው የምናገኘው፤ ለመገናኛው ድንኳን ስራ፣ ለማገልገያውም እቃ ሁሉ፣ ለተቀደሰውም ልብስ ለእግዚአብሔር ስጦታን አመጡ ይላል። ከዛ ምን ምን ወንዶችና ሴቶችም ልባቸው እንደፈቀደ ማርዳዎች፣ ሉቴዎች፣ ቀለበቶች፣ ድሬዎች፣ የወርቅ ጌጦች ሁሉ አመጡ ። ሰዎችም ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ ይላል። ከዛ ሰማያዊም፣ ሐምራዊም፣ ቀይ ግምጃም፣ ጥሩ በፍታም፣ የፍየል ጠጉርም፣ ቀይ አውራ በግ ቁርበትም፣ ያቆስጣ ቁርበትም ያላቸው ሰዎች ሁሉ አመጡ። ስዕለት የተሳለ ሁሉ የብርንና የናስንም ስጦታ ለእግዚአብሔር ቁርባን አቀረበ ይላል እና እነዚህም በሙሉ ከግብፅ ሲወጡ ይዘዋቸው የመጡትን ነገሮች ነው በፈቃዳቸው እግዚአብሔር መንፈሳቸው እንዳስነሳላቸው የሰጡት ማለት ነው። ከዛ ከምድረ በዳው አካባቢ ሊያገኙ የሚችሉት የግራሩ እንጨት ነው። ያንንም አሰባስበው ሲያዘጋጁ እንመለከታለን። ስለዚህ ይህ ከተዘጋጀ በኋላ እንግዲህ የሚሰሩ ሰዎች ሊያስፈልጉ ነው። ማን ነው የሰራው? በሁለት መክፈል እንችላለን። መጀመሪያ እግዚአብሔር ስራውን እንዲሳተፉ ያደረጋቸው የጥበብ ሰዎች እናያለን ከይሁዳ ነገድ የሆነ ባስልኤልን እና እንደዚሁም ከዳን ነገድ የሆነ የአይሳሚክል ልጅ ኤልያብን እናገኛለን። እነዚህ መሪዎቹ ናቸው ስራውን የሚያስተባብሩ፣ ግን አሰልጥነው ሌሎች ሰዎችንም ጭምር አስተምረው ይህንን የሚገርም የሆነ የማደሪያው ድንኳን ስራ ሲሳተፉ እናያለን። ግን ይህን ስራ በተፈጥሮ ባላቸው እውቀት ሳይሆን የእግዚአብሔር መንፈስ ገብቶባቸው ነው የሰሩ። ስለዚህ እስቲ ጠቅለልል አድርገው ስራው እንዴት ነው የተሰራው ያልን እንደሆነ፣ አንድ እግዚአብሔር በሰጠው ትዕዛዝ ነው። ሁለት እግዚአብሔር ሞገስ ሰጥቷቸው ከግብጻውያን ባገኟቸው እቃዎች ነው። እነዚያን እቃዎችም የህዝቡ መንፈስ እግዚአብሔር መንፈሳቸውን በማነሳሳት እንዲሰጡ ባደረጋቸው እቃዎች ነው የተሰራው። ቀጥሎ የሰሯቸው ሰዎች መንፈስ ቅዱስ ያለባቸው ናቸው። እነዚህን ስናሰባስብ በማደሪያው ድንኳን ስራ ውስጥ የእግዚአብሔር እጅ በቅርበት ነው ያለው። ስህተት ሊፈጠር አይችልም ማለት ነው። በመንፈስ ቅዱስ ቁጥጥር ስር ሆነው ነው እየሰሯቸው። ለምን ሲባል ይህን ያህል ጥንቃቄ የተደረገው ለሰማያዊ ነገር ምሳሌና ጥላ ስለሆኑ ነው። እዚህ ላይ መዘንጋት የሌለበት ሴቶችም ተሳትፈዋል፣ በስራ ውስጥ እና በተለይ እዚሁ ምዕራፍ ሰላሳ አምስት ላይ እናገኛለን። እንደው ይሄ በመፍተል እና በፍታውን በማዘጋጀት የፍየል ጠጉሩንም በመፍተል የመሳሰሉ የጥበብ ስራዎችን በመስራት ሴቶችም ሲሳተፉ እናያለን። እንግዲህ ወደ አዲስ ኪዳን እንደው በዚሁ ለማምጣት ካስፈለገ እነ ባስሌል በተለያየ ጸጋ ስጦታ የሚያገለግሉ ወንድሞችን በምሳሌነት ሊያሳዩ ይችላሉ፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎችን ሴቶቹም ደግሞ የአዲስ ኪዳን እህቶችን በራሳቸው በሙያቸው በተሰጣቸው ጸጋ በእግዚአብሔር ቤት ውስጥ በቤተ ክርስቲያን እንዴት ሊያገለግሉ እንደሚችሉ የሚያሳይ ነው። ለምን ሲባል ቤተ ክርስቲያን ቅድም ስትጠቅሱት ነበረ፣ እግዚአብሔር በዚህ በጸጋው ዘመን በመካከል የሚያድርባት ቦታ ናት አንደኛ ጢሞቴዎስ ሶስት ላይ እንደምናነበው ማለት ነው የእግዚአብሔር ማደሪያ ቤት ተብላለች። ይኸውም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ተብሎ ስለተጠቀሰ ማለት ነው። ክብር ለጌታ ይሁን። በጣም ጥሩ ነው ወንድሜ ኤፍሬም። በዚህ ላይ የቀረ የምትለው ነገርም ካለ መጨመር ትችላለህ። ከዛ ቀጥሎ የማነሳለ ጥያቄ ምንድን ነው? ይህ ቤት ሲሰራ መጋረጃዎች አሉ። በጣም ብዙ መጋረጃዎች፣ በመጋረጃ የተከበበ ነው። አጥሩ በመጋረጃ ነው። በሮቹ መጋረጃዎች አሏቸው። የተለያዩ ቀለሞች አሏቸው። አለ ነጭ፣ አለ ቀይ፣ አለ ሌላም ቀለም አለ። ወደ አራት የሚሆኑ ቀለሞች አሉ። እነዚህ ቀለሞች ምንድን ነው ያመለክቱት? ምን አይነት መንፈሳዊ ትርጉም ሳላቸው? ለምንድን ነው እነዚህ ቀለሞች የተመረጡት? ከዚህ ውጭስ ማድረግ ይቻላል ወይ የሚሉትን አያይዘ ብታነሳልኝ ቅድም ከተነሳውም ጋር ከአሰራሩም ጋር የቀረ ካለ እሱንም አብረህ እንድታነሳው እፈልጋለሁ። መልካም። የእግዚአብሔር ቤት አሰራር ዲዛይን ያደረገው ራሱ እግዚአብሔር ነው። እና እንዲያው በመጽሐፍ ቅዱስም በጣም ሰፊውን ሽፋን የዘጸአትን መጽሐፍ ጠቅላላ በሚባል ደረጃ የያዘ ሽፋን ያደረገ በመግለጥ አኳያ እንኳን ስንመለከተው እንግዲህ ከሲና ተራራ ለአርባ ቀን ቆይቶ ሲመጣ የሰማ ነው ከእግዚአብሔር አርባ ቀኑንም እግዚአብሔር ዲዛይን ያደረገውን ያን ነገር ለሙሴ ይነግረው ነበር ማለት ነው። እና ያውም በእግዚአብሔር በአንድ ቀን ብዙ መግለጥ በሚችለው በእርሱ ዘንድ ለአርባ ቀናትን የፈጀ ትምህርት ነበረው ማለት በጣም ሰፊ አስገራሚ ቤት ነው ማለት ነው። ከዚህ ጋር ተያይዞ በተለይ በጣም ማስተዋል አለብን ብዬ የማስበው ቤቱ ሲጀመር የመጀመሪያው በሕግ ሊኖር ያለው ቤት፣ በሕግ ሊተዳደር ያለው ቤት እንኳን ሲጀመር የጀመረበት ሁኔታ ምን ዓይነት ነው ስንል ግን ማቴሪያሉን ሲያመጡ ፈቃደኝነት የተጠየቀበት ሁሉም በፈቃዱ ለእግዚአብሔር ማድረግ ያለውን ያደረገበት እና እግዚአብሔር ጋር ቤቱን ለመስራት የተሳተፈው ሕዝብ አንዳችም አስገዳጅ ህግ ያልወጣበት የእግዚአብሔር ፍቅር የማረከው እንደነበረ እንመለከታለን። በዚህ አሰራሩ እግዚአብሔር አሁንም አልተቀየረም። በዚህ አሰራሩ በዚህ በጸጋው ዘመንም የትኛውንም እግዚአብሔር አሁን በመካከላችን ሊያድር አንዳች ቁስ ነገር አይጠይቅም። ነገር ግን እኛ ራሳችን እንድንሰጠው ለእርሱ ይጠይቃል። ያ ደግሞ በፈቃደኝነት በዚህ በጸጋው ዙሪያ የምንሰበሰበው እኛ ለእግዚአብሔር ማደሪያነት ሆነን የምንሰራው ህያዋን ድንጋዮች ሆነን የምንቀርበው እኛ ልክ እንደዚያው በፈቃደኝነት የምናደርገው እንደሆነ በተለይ በሐዋርያ ሥራ ምራፍ ሁለትም የመጀመሪያ ቤተክርስቲያን ስትሰበሰብ ራስን በመስጠት የእሱ የራስ የሆነን ነገር ሁሉ ወደ እግዚአብሔር ቤት ቁሱን እንኳን በማቅረብ በእንዴት አይነት ሁኔታ እንደተጀመረች መመልከት እንችላለን ብዬ አስባለሁ። በተረፈ የዚህ የአሰራሩን ሂደት በተመለከተ በዚች በምንመለከታት መጽሐፍ ገጽ ሰላሳ ሦስት ላይ ተብራርቷል። እንዴት ነው የቀረበው? በምንድን ነው የቀረበው? እንዴት ነው የመጣው? አሁን ከማዕድናት ቅድም ብዙዎቹ የተዘረዘሩት አሉ። ከእጽዋት የመጡ አሉ። ከእንስሳት የመጡ አሉ። እና ይህ በምድር ወገብ ውስጥ ካሉ ፍጥረታት የተሰባጠረ አይነት አሰራር ነው የተሰራው። በጣም የሚያምር ቤት ነው። በዛ ውስጥ ግን ቀለማቱ በተለይ የመጋረጃዎቹ ቀለማት አራት አይነት ቀለማቶች ተካተዋል። አንደኛው ቀለም ፍጹም በብቸኝነት በአጥሩ ዙሪያ ላይ የሚታይ ነጭ በፍታ የሚባለው ሲሆን፣ ሌላኛው ወደ መቅደሱ ስራ ወይም ወደ ድንኳኗ ስንገባ የምናገኘው የተለያየ ከለር ያለው መጋረጃ በሩ ላይ መሆኑ እነዚህን በምንመለከት ጊዜ በዚህም በመጽሐፉ በጣም ተብራርቶ የምናገኘው ነው። የሚያሳየን አንድ ትልቅ ነገር አለ። ነጭ የሚለው የሚያመላክተው ሁልጊዜም የእግዚአብሔርን ቅድስና የእግዚአብሔርን ንጽሕና ነው ነውር አልባነት የሚያሳየው። ስለዚህ አንድ ሰው ወደ መገናኛው ድንኳን እየቀረበ በሄደ ቁጥር ለመጀመሪያ ጊዜ የሚያየው እግዚአብሔር ቅዱስና ነውር የሌለበት ንጹህ እንደሆነ ይመለከታል። ይሄንን እያየ በሚሄድ ጊዜ ሰው ራሱን ሲያይና የእግዚአብሔርን ክብር ሲያነጻጽር የማይመጣጠን ነገር ሊያይ ይችላል። ሊፈራ ሊሸሽ ይችላል። ግን እግዚአብሔር ታላቅ ስለሆነ ከዛ አጥር ላይ ልዩ ቀለማት ደስ የሚያሰኝ የሚስብ ደግሞ ልዩ ልዩ ህብር ያለው መጋረጃ ያለው በር ሰርቶ እንመለከታለን። ያ ደግሞ በጣም ሰማያዊ፣ ሐምራዊ የተለያዩ የሚያስደስቱ በብረት ወይም በእንጨት ያልሆነ ግን በጨርቅ የሆነ ለየትኛውም ደካማም ሆነ ሕፃን ሊገባበት በሚችል ሁኔታ ሆኖ የተዘጋጀ እንደነበረ እንመለከታለን። ይህንን ወደ አዲስ ኪዳን መተን ስንመለከት ከዚህ አሰራር አንጻር ሁልጊዜም አንድ ሰው መጀመሪያ ሊያይ የሚችለው የእግዚአብሔርን ቅድስና ነው። የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ ከተመለከተ እሱ በፍርድ ስር እንደሆነ ያምናል። ያን ጊዜ መፍትሄ ሲፈልግ ነው ያ ሐመራዊና የተወደደ ውብ ልዩ ልዩ መልክ ያለው የሚያስገርም ውበት ያለው በር ጌታ ኢየሱስ እንደተናገረ እኔ ምንድን ነኝ ነበር ያለው? የበጎች በር ነኝ እና እንደዚ አይነት ገጽታ ያለው እና በጣም ልዩ ልዩ ህብር ያለው ቀለማት ነበረው። ይህንን ቀለማቱን አስመልክቶ የያዝናት በማደሪያው ድንኳን በምትለው መጽሐፋችን ቀለማቱ በመቅደሱ መጋረጃዎች ነጭ ተልባ እግር የሚመስል ሰማያዊ፣ ደግሞ ሐምራዊ እና ድፍን ቀይ እነዚህን በገጽ አርባ አንድ እና አርባ ሁለት የተብራሩ ስለሆነ እነዚህ ቢመለከቱ በጣም ይጠቀማሉ። በቀለማት ውስጥ ያለውን የእግዚአብሔር የዘላለም ሐሳብና ለእኛ ራሱን የገለጠበትን ሁኔታ ይረዳሉ። ኢየሱስንም በሚገርም ውበቱ ይዞት የሚቀርቡ ቀለማት ናቸው። ይረዱበታል ብዬ አስባለሁ። በጣም አመሰግናለሁ። ወንድም የፍሬም ቀለማቶቹን በደንብ አብራርታቸዋል። እንዳልከው መጽሐፉን በማንበብ ይጠቀማሉ ብዬ አስባለሁ። በተለይ ይሄ ነጩን ከለር ሰዎች ሲመለከቱ ራሳቸውን በፍርድ ስር እንደሆኑ እግዚአብሔር መለኮታዊ ጽድቅ እንዴት የከበረ እንደሆነ ያያሉ የሚለው በጣም ወሳኝ ነው። ምን እርምጃ ይውሰዱ እንዴት ይሁኑ የሚለውን ወደኋላ እመለስበታለሁ። ከዛ በፊት ግን በቀለማቱ ላይ የቀረ ካለም ወደ አንተ ላምጣ። መልካም። አራቱ ቀለማት እንግዲህ እዚህ ላይ ተዘርዝረዋል። ነጭ በፍታ ነጭ ወይም በፍታ፣ ሰማያዊ፣ ሐምራዊ እና ቀይ ግምጃ ናቸው። እነዚህ አራቱ ቀለማት የሚገኙባቸው ቦታዎች ብዙ ናቸው። አሁን ወንድሜ ፍሬም እንደገለጸው በመገናኛው ድንኳን ቅጥር ዙሪያ ነጩን በስፋት የምናገኝ ሲሆን በደጃፉ ላይ ደግሞ አራቱንም ተሰባጥረው እናገኛቸዋለን በትልቁ ወደ ሀያ ክንድ በሚሰፋ የውጭው ደጃፍ ማለት ነበር። ከዛ ቀጥሎ ግን ውስጥ ደግሞ ሌሎች ሁለት ደጃፍ አሉ። የራሷ የድንኳኗ ደጃፍ አለ። እሱም መጋረጃ ነው። እነዚህ አራት ቀለማት አሉት። ወደ ውስጥ ስንገባ ደግሞ የቅድስተ ቅዱሳኑ እና የቅድስቱን የሚለየው መጋረጃ አለ። እሱም ላይ የእነዚህን አራት ቀለማት እናገኛለን። ከዛ የውስጠኛውን የድንኳኑ ክፍልም ጣሪያውን ስንመለከት እነዚህን አራት ቀለማት እናገኛለን። አሁን ደግሞ በሊቀ ካህኑ አልባሳት ላይ በተለይም በኤፉዱ ላይ እና በቋዱ ላይ እነዚህን አራት ቀለማት እናገኛለን እና በዚህ መጽሐፍ ላይ እንደተጠቆመው በተለይ የክርስቶስን የተለያዩ ገጽታዎች የሚያሳዩ ናቸው። ለምሳሌ በማቴዎስ ወንጌል እንደ ንጉሥ ቀርቧል። በማርቆስ ወንጌል እንደ አገልጋይ ቀርቧል። በሉቃስ ወንጌል እንደ ሰው ልጅ ቀርቦልናል። በዮሐንስ ወንጌል መለኮታዊ ማንነቱ ቀርቦልናል። በእነዚህ ቀለማት የክርስቶስ ኢየሱስን የተለያዩ ገጽታዎች በዚህ መንገድ የሚያቀርብልን ስለሆነ ዝርዝሩን እንደተባለው አንባቢያን እንዲመለከቱት አሁንም ደግመን እንጋብዛለን ማለት ነው። ከዛ ጋር ተያይዞ ግን ሊቀ ካህን አለ። በዚህ በምድረ በዳው ድንኳን ውስጥ በተለይ የማይረሳው አገልግሎት የሊቀ ካህን ጉዳይ ነው። ሊቀ ካህን ምን ምን ይሰራል? የለበሰው ልብስ አለ፣ በደረቱ የሚይዛቸው ድንጋዮች አሉ፣ ትከሻው ላይ የሚያስቀምጠው አለ እና እነዚህን አገናኝተህ ብታነሳለን ወንድም ግርማ።